መደመጥ ያለባቸውን ወሳኝ ወሳኝ የሆኑ አራት መረጃዎችን በተከታታይ ወደ እናንተ የምናደርስና የምናስደምጥ ነው የሚሆነው። ከዚህም ጋር ተያይዞ የመጀመሪያው መረጃችን አገራችን ኢትዮጵያ ከመስኖ ፕሮጀክት ጋር በተያያዘ ብቻ በየዓመቱ እስከ 43 ቢሊዮን ብር የምታጣ መሆኑን የሚያሳይ ሪፖርት ይፋ ሆነዋል። ሁለተኛው ብዙዎቻችን የሚያስደስተውን የንብረት ስም ዝውውርን የተመለከተው አዲሱን አዋጅ ነው። አዋጁ እንግዲህ አሮጌው አሰራር መሻሩ ተገልጿል። ሦስተኛው የሥራ ማቆም አድማ ላይ ላሉ የጤና ባለሙያዎች የተላለፈው ጥብቅ ማስጠንቀቂያ ሲሆን በመጨረሻም ለዳኞች የአገልግሎት ክፍያ የወጣው አዲስ ተመን ነው። እነዚህን ሁሉ ዝርዝር መረጃዎችን አንድ ባንድ ወደ እናንተ እናድረስ። እንግዲህ በዛሬው ዕለት አገራችን ኢትዮጵያ ከመስኖ ፕሮጀክቶች ጋር በዓመት 43 ቢሊዮን ብር እያጣች መሆኑ ተገልጿል። የኢትዮጵያ ፖሊስ ጥናት ኢንስቲትዩት ባካሄደው ጥናት መሠረት የከሰምና የተንዳኸው ስኳር መስኖ ልማት ፕሮጀክት በሚፈልገው ደረጃ ባለመስራታቸው ሀገሪቱ በየዓመቱ 43 ቢሊዮን ብር እያጣች መሆኑን ገልጿል። የኢንስቲትዩቱ የግብርናና ገጠር ልማት ተመራማሪ መኮንን በቀለ ባቀረቡት ጥናት እንዳመለከቱት በእነዚህ ፕሮጀክቶች መሬት ያለመሳካት፣ በግጭትና በተለያዩ ችግሮች ስራ መቆም፣ እንዲሁም የጥናት መጓተት ከፍተኛ የገቢ እጥረት አስከትለዋል ብለዋል። በተለይም የከሰም ፕሮጀክት ከታቀደው 20700 ሄክታር ውስጥ እየለማ ያለው 2000 ሄክታር ብቻ በመሆኑ በአመት 10 ቢሊዮን ብር ገቢ እንዳናገኝ ሆኗል ሲሉ ኢፕዲ ዘግቦታል። በተንዳው ፕሮጀክት ደግሞ ከ9 አመታት በላይ ስራ በማቆም በአመት 33 ቢሊዮን ብር ኪሳራ እየደረሰ መሆኑንና የኤሎሮ እንዲሁም ጎዶ ፕሮጀክትም ሙሉ አቅማቸው ባለመስራታቸው በአመት 5.1 ቢሊየን ቢሊዮንና 6 ሚሊዮን ብር እያጣች መሆኑንም ጠቅመዋል። ከዚሁም ጋር ተያይዞ አገራችን ኢትዮጵያ ከመስኖ ፕሮጀክት በዓመት 43 ቢሊዮን ብር እያጣች ስለመሆኑ ሪፖርቱ አስነብቧል። ሌላውና እጅግ በጣም አስደሳች የሆነው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ለንብረት ስም ዝውውር የታክስ ዕዳ ክሊራንስ ማስረጃ እንዲጠይቅ ደብዳቤ ጽፎ የነበረ ሲሆን እነዚህን ደብዳቤዎች መሻሩን እንግዲህ አመሻሹን በትናንትናው ምሽት አሳውቋል። ኢቲቪ ዜና የተመለከተውና በዛሬው ዕለት በቢሮው ኃላፊ አቶ ቢንያም ሞከሩ ተፈረሞ የወጣው ደብዳቤ ለመሬት ልማትና አስተዳደር ቢሮ፣ ለመሬት ይዞታ መረጃና ምዝገባ ኤጀንሲ፣ ለአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለሥልጣን እንዲደርስ ተደርጓል። ለንብረት ስም ዝውውር የታክስዳ ክሊራንስ ማስረጃ እንዲጠይቅ ተወስኖ የነበረው በ28ኛ ወር 2017ና በአንድ ዘጠነኛ ወር 2017 በተጻፈ ሁለት ደብዳቤዎች ነበር። በዛሬው እለት የተላለፈው ውሳኔ ከዚህ ቀደም የተላለፈውን ሁለት ደብዳቤዎች በመሻር በነባሩ አሰራር እንዲቀጥል የሚይዝ ነው። ደብዳቤው ከዛሬ ጀምሮ የታክስ ዕዳ ያለባቸው ግለሰቦች ብቻ ስማቸው እንዳስፈጻሚ አካላት እንዲዘዋወር በማድረግ የታክስ ዕዳ ያለባቸውን ግለሰቦች በስም ዝውውር በመላክ እየተጠራ የስም ዝውውሩ እንዲፈጸም መደረጉን ያሳውቃል። ቢሮው በታክስ ባለዕዳዎች የመንግስት ታክስ በአግባቡ ለመሰብሰብ እንዲቻል ከስም ዝውውር በፊት የታክስ ዕዳ ክሊራንስ ማስረጃ ማቅረብ የሚያስገድድ አሰራር ዘርግቶ ነበር። በዚህም አሰራር ማንኛውም ግለሰብ ኮድ ሁለት ተሽከርካሪ ወይንም ለመኖሪያ ለቅይጥና ለድርጅቶች አገልግሎት የሚጠቀምበት ወይንም ያልተጠናቀቀ ቤት በሽያጭ ወይም በማንኛውም መንገድ የስም ዝውውር ከመከናወኑ በፊት የታክስ ዕዳ ነጻ ክሊራንስ እንዲያቀርብ ሲጠይቅ ቆይተዋል። ይህ አሰራር የታክስ ዕዳ የሌለባቸው ግብር ከፋዮችና የንግድ ሥራ ላይ ላልተሰማሩ የከተማ ነዋሪዎች ላይ አላስፈላጊ እንግልት በመፍጠር የመልካም አስተዳደር ችግር መፍጠሩን አረጋግጧል። በመሆኑም ቢሮ ተሽከርካሪ ወይንም ቤት የሚሸጡ ግለሰቦች ከታክስ ዕዳ ነጻ መሆናቸውን የመሬት ልማትና አስተዳደር ቢሮ፣ የመሬት ይዞታ ምዝገባና መረጃ ኤጀንሲ እንዲሁም የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን በቴክኖሎጂ በመታገዝ አጣርተው የስም ዝውውር መፈጸም እስኪ ጀምሩ ድረስ ቀደም ሲል በቢሮው የተጻፉ ደብዳቤዎች የተሻሩ በመሆኑ ተቋሙ በነባሩ የስም ዝውውር አሰራራቸው አገልግሎት እንዲሰጡ እናስታውቃለን ማለታቸው ነው። በዛሬው ዕለት የተገለጸው ሌላውና እጅግ በጣም ወሳኙ አዲሱ የአማራ ብሔራዊ ክልላዊ መንግስት የፍርድ ቤቶች የዳኝነት አገልግሎት ደንብ ቁጥር 17 እዝባር 2017 መሰረት በከፍተኛ ፍርድ ቤት የዳኝነትና የአገልግሎት ክፍያ የሚያስከፍሉ የጉዳዮች አይነትና የክፍያ መጠናቸውን ይፋ አድርጓል። በአንደኝነት ደረጃ በገንዘብ ሊተመኑ የሚችሉ ጉዳዮች 1500 ብር፣ ለተከራካሪ ወይንም ለምስክር መጥሪያ 50 ብር፣ የፍርድ ማንኛውም ሰነድ የኤሌክትሮኒክስ ግልባጭ 5 ብር የባልና ሚስት የንብረት ስም ወይንም ውል ሲጸድቅ 1500 ብር፣ የፍርድ ቤት ጊዜያዊ መጠባበቂያ እርምጃ 2000 ብር፣ የእግድ ትዕዛዝ 2000 ብር፣ የከፍተኛ ፍርድ ቤቱ በማኅተም ማረጋገጫ ሲጠይቅ መቶ ብር፣ የይግባኝ ወይንም የሰበር ማስፈቀጃ መቶ ብር የአስተዳደር አካል ውሳኔ ለከፍተኛ ፍርድ ቤት ይግባኝ ሲቀርብ ሁለት ሺ ብር የአስተዳደር አካል ውሳኔ ለከፍተኛ ፍርድ ቤት እንዲከስ ሲቀርብ ሁለት ሺ ብር እንዲሁም አስራ አንደኛው ማለት ነው በሌለበት የተሰጠ ውሳኔ እንዲነሳ ለቀረበ ጥያቄ ከ78 ብር እስከ 500 ብር በአስተዳደር አካል በተሰጠ ውሳኔ የሰበር አቤቱታ ሲቀርብ ሦስት ሺ ብር ሲሆን ቀሪውን ዝርዝር በምስሉ ላይ መመልከት ትችላላችሁ። በመጨረሻም የጤና ሚኒስትር በከፊል ስራ ማቆም አድማ ላይ የሚገኙ የጤና ባለሙያዎች በጤናው ዘርፍ የሚደረግ አድማ በሕግ የተከለከለ መሆኑን በመግለጽ ወደ ሥራ ለመመለስ ፍቃደኛ ባልሆኑት ላይ የሕግ እርምጃ እንደሚወስድ አስጠንቅቋል። የጤና ሚኒስትር ትላንት ግንቦት 2008 ላይ በምሽት ባወጣው መግለጫ መቼና በምን ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት ነው ተብሏል። በጥቂት የማስተማሪያ የጤና ኮሌጆች ወይንም ተቋማት ላይ በስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች መኖራቸውን የገለጸው ሚኒስትሩ ከነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰተኛ መረጃ የተወናበዱ ሲሆኑ ጥቂቶቹ ደግሞ ጥፋታቸውን ዓላማቸው ያደረጉ ናቸው ሲል ከሷል። የኦሮሞ ፌዴራላዊ ኮንግረስ ኦፌጎ በበኩሉ ትላንት ባወጣው መግለጫ የኢትዮጵያ የጤና ባለሙያዎችን ፍትሃዊና ሕጋዊ ጥያቄ በቅንነትና በግልጸኝነት መመለስ እንጂ ፈረጃ፣ እስርና የኃይል እርምጃ ዘላቂ መፍትሄ አይሆንም ሲል መግለጫ ማውጣቱን ተመልክተናል ማለት ነው። መደመጥ ያለባቸው ወሳኝ የሆኑ መረጃዎች እነዚህን ይመስላሉ። በዛሬው አቀራረባችን የተሰማቸውን ሀሳብ አስተያየት አድርሶን በኮሜንት ላይ አንብበን የምንመለስ ይሆናል። ቪዲዮውን ላይክ ላይክ ሼር ሼር አድርጉት። እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ